ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ያው ብሩክና ሀይሚታ ዱባይ ላይ ጽድት ያለ ቆይታ ፏብልጭ እያሉ ነው። ያው ዱባይ አልበቃቸውም ብለው ሀይሚማ እራሃ እያለች ከባህር ወደ ባህር ከኢትዮጵያ ሆቴል ወደ አንዱ ሆቴል ነው። እና ያው ትናንት ብሩክ ሀሚ ያው ታውቃላችሁ፣ ብዙ ጊዜ ዩቲዩበሮች ቲክቶክ፣ ሁሉም ሰዎች ዱባይ ወጥተው የማይሄዱበት ቦታ አንድ ቦታ አለ፣ የማይረግጡበት ቦታ። እሱ ምንድነው ዱከም ሆቴል ይባላል። ዱከም በዱባይ ኦ፣ ግዴታ ኢትዮጵያ ያላችሁን ነው የሚመስላችሁ ድባቡ፣ ድባቦ ምኖ ምኑ ምኖ ማለት ነው። እና ብሩክና ሀሚ ዱባይ ላይ ዱከም ሆቴል ሊሄዳሉ ብዬ አስባሉ። ማለት ለምን ብዙ ጊዜ ኢትዮጵያውኖቹ መጥተው አቡሄል አላበሻ እና ዱከም ሳይረብቱ አይሄዱ ለምን እንደሆነ አላቅም ብዙ ሰዎች ይሄዳሉ እዛ በጣም ይዝናናሉ ቦታው በጣም አመቺ ነው እና ያው ብሩክና ሀይሚ ዛሬ እዛ ይሄዳሉ ብዬ አስባለሁ እዛ ሆነ ሆቴል ደርስ ቪዲዮ ይሰሩልና ብዬ አስባለሁ ለምን በጣም ብዙ ሰው ስለሚሄድ አንድ በጣም ምግባቸው በጣም አሪፍ ነው ቦታው ደስ ይላል በቃ እንደፈለጋችሁ ነው እንትኑ ለብቻው ቢአይፒ ያለው እንደፈለጋችሁ ቀጠሮ አሴታችሁ ምናምን ማስያዝ ትችላላችሁ ለልደት ምናምን ነው። ሀይሚ ያው ታውቃላችሁ፣ እኔ ምርጥ ሰርፕራይዝ አለኝ እሱም ጠብቅ አንተ ዱባይ እንዳመጣከኝ በቃ ለአንተ ደግሞ በጣም ሰርፕራይዝ ትልቅ ሰርፕራይዝ አለኝ ብለዋለች ትናንት ላይ ማለት ነው እና እሱም ምንድነው ያው ታውቃላችሁ እኔ ሀይሚ ያው ከሰው ተጠያይቅና ምናምን ታውቃላችሁ ብዙ አድናቂዎች እንዳላቸው ማለት ነው። እና አብሶ ሀይሚ በጣም ሰው የሚወዳት ልጅ ናት። በጣም በጣም በጣም ቅመም ናት። በቃ ይ አስተዋይ ናት። እና ያም ምንድነው እኔ መሰለኝ ግምቴ ማለት ነውና ያው ብዙ ጊዜ እንደዚህ አይነት ነገር ፕሮግራም ምናምን ማዘጋጀት የሚመቸው ዱከም ሆቴል ነው እና ሀይሚና ብሩክ ሀይሚ ብሩክን ዱከም ሆቴል ሰርፕራይዝ ታደርገዋለች ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? በቃ ማለት ብዙ ሰዎች በቃ ምርጫቸው ያደርጉታል፣ እሱን ቤት ማለት ነው። በጣም ይሄዳሉ፣ እዛ ይዝናናሉ፣ ለልደት ለተለያዩ ሰርፕራይዞች ለክርስትና ምናምን እዛ ይጠቀሳል። ብዙ አርቲስቶችም ሲመጡ እዛ ነው የሚያርፉት። ብዙ ኢትወሮች ሲመጡ እዛ ነው የሚሄዱት። አሁን ባለፈው እነ ጽጌ እነ ዳኒ ምናምን እዛ ነው የሚያርፉት ማለት ነው። እና የሚያርፉት ስላችሁ እዛ ይዝናናሉ፣ የሚያርፉት ሆቴል አይደለም ቤቱ ግን ያርፋሉ። እና ሀይሚና ብሩክም እዛ ይሄድ እዛ ነው ሁለመቱ ሹ የብሩክ ተረም የከበርለት ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? በጣም ቤቱ የሚመች ቤት ነው እና ያው ሀይሚ ታውቃለች። ብዙ ጊዜ ትሰማለች። ያው ታውቃለች፣ ብዙ ሰዎች እንደሚከተሏት እሷ ዩቱበር እንደሆነች መጠን እንደዚህ ቦታ ብትሄጅ፣ ያ ሆቴል ብትሄጅ ምናምን ብለው ይጠቁሟታል። ግዴታ አንድ ሰው ብዙ ጊዜ ዩቱበር መጥቶ ከተባለ እዛ ሳይረግጥ ያልሄደ ሰው አይቻልም፣ የእውነት ለመናገር ማለት ነው እና በጣም በጣም በጣም በጣም በጣም ይሄዳሉ ብዬ አስባለሁ ማለት ነው እና ያው ሀይሚሻዬ ዱባይ ለፋ ብልጭ እያሉ ነው ያው ዱባይ ባይዘ ወይ በጣም ደስ የምትል ሀገር ናት። በጣም ምርጥ ሀገር ናት። በቃ ሀይሜ በጣም እድለኛለች፣ ዱባይ ስለመጣሽ ማለት ነው። ሀይሜማ ለመኖር ሁሉ ስቲል የተመኝቻት ሀገር ናት ማለት ነው እና እኔ በጣም ነው አንተ ያለህበት የትም ቢመቸኛል።